ዘላለምንና ሰማያዊ ዜግነትንማ በክርስቶስ ዘዴ የመጀመሪያ ቀን ጫት ሳታቆሙ ሲያራ ሳታቆሙ የመጣችሁ ቀን ባክግራውንዳችሁ ሳይለወጥ የመጣችሁ ቀን እኮ ሰማያዊ ዜግነት ግሪን ካርድ እኮ ተሰጥቷችሁ። አሁን ስማይ ወደ ህይወት ሜዳ ከገባ በኋላ የገጠመ ትግል የገብ የተቀበልከውን ዜግነት ነጣቂ ሳይሆን የምትቀበላቸውን አክሊሎች የሚያባዛልን ነው፣ የማባሻ ማሽኖች ናቸው። ስማ ጨለማ ውድቀት መርገም እነዚህ ነገሮች በጠቅላላ እንኳን እኛን ህይወት ሊጨርሱ ቀርቶ እነሱ ራሳቸው በተወሰነላቸው ጊዜ ይጨረሳሉ። ከዚህ በፊት እንደነገርኳችሁ ሞት ራሱ ይሞታል። ማንንገሎው ይኖራል። አውሎ ሲናገር ምንድን ነው የሚለው? በክፉ የመጡባችሁን ሰዎች አለ በመልካም አሸንፏቸዋልና። ከዛ እንደዚህ ያለ እንጂ በክፉ አታሸንፉ ካለ ሁለቱም መሸናነፍ አለ በክፉ አታሸንፉ ካለ ጳውሎስ እያለ ያለው በክፉ አታሸንፍም አይደለም፣ በክፉ አታሸንፍ ነው ያለው። ሰው በመልካም ሄዶ ያሸንፋል፣ ሰው በክፋት ሄዶ ያሸንፋል። ስታሸንፍ ግን ድልን ሰማይ ካውንት የሚያደርግልን አክሊል አድርጎ የሚቀበልልን አንተ በሴራና በተንኮል ሄዳ ያመጣውን ስኬት ሳይሆን ኔጌቲቭ ሆኖ መጥቶ አንተ ግን በህይወት በመልካምነት በተገለጥክባቸው በዛ መንገዶች ከእግዚአብሔር የምትቀበላቸው አክሊሎች ስላሉ ማለት ነው። የክፉ ሰዎች ደግነት ምንድን ነው አትሉኝ? የመጀመሪያው የክፉ ሰው ደግነቱ የመጀመሪያው ማለት ነው ወደ አሰበላችሁ የሚያደርሳችሁ አቅማችሁ ስለሆነ ነው። ያላችሁበት ቦታ ሁል ጊዜ የእናንተ የድልና የስኬት የበረከት መጨረሻ መስሏችሁ ትረጋጋላችሁ። ዶሮ አንዳንድ ጊዜ ሲሞቃት የዛ መኖሪያዋ መስሏት እንደምትቀመጠው ማለት ነው። ልካችሁ ካልሆነ ልክ፣ ስፍራችሁ ካልሆነ ስፍራ፣ መጨረሻችሁ ካልሆነ መጨረሻ ሰማይ እናንተን ልካችሁ ወደ ሆነው ልክ የሚያመጣችሁ ሚነካካችሁ ሰው ሲሰጣችሁ ሚነካካችሁ ሰው ጥቅሙ ለዛ ነው። ልካችሁ ካልሆነ ልክ፣ መጨረሻችሁ ካልሆነ መጨረሻ ልካችሁ ወደሆነ ልክ ሊያመጣችሁ ሲፈልግ ከአቅም በታች ወርደ የክፉ ሰው ደግነቱ አስታዋሽነቱ። ይህ አይደለም ያንተ ራይት ፖዚሽን፣ ይህ አይደለም ያንተ መልክ ማለት እንጂ እግዚአብሔር ምስክሬ ነው ማለማ ማለማ ዴስቲኒ ሜከር መሆን ይችላል። ፍፃሜ ሰራተኛ መሆን ይችላል። እሱ የመጀመሪያ ቀን ይሁን ያለ ዕለት ፍጻሜን አሜንን እኮ አድርጎታል። በእግዚአብሔር ይሁን ውስጥ አሜን አለ። ሰማይ ይሁን ሲል ያው ሰማይ ሰማይና ምድር የሚጠቀልልበት ይሁን ታም እዛ ውስጥ ነው ያለው። እግዚአብሔር በመጀመሪያ ሰማይና ምድር ይሁን ሰማይና ምድርን ፈጠረ በመጀመሪያ ቃል ነበር ብሎ የእግዚአብሔር ቃል እንደሚነግራችሁ በመጀመሪያ ሰማይና ምድርን ፈጠረ እንደሚላችሁ የመጀመሪያ ቀን ሰማይና ምድር እንዲሆን ይሁን ባለበት በዛው ይሁን ውስጥ ነው። መጨረሻ ቀንም ሰማይ ተጠቅልሎ ወደ እግዚአብሔር ዓላማና አጀንዳ የሚገባው በመልካም አሸንፉት ሲል ጠላቶቻችሁን፣ ክፉ ሰዎችን በክፋት ዓይን አትመልከቱ። ልካችሁ ካልሆነ ልክ፣ ስፍራችሁ ካልሆነ ስፍራ፣ መጨረሻችሁ ካልሆነ መጨረሻ፣ ልካችሁ ወደሆነ ስፍራ የሚያመጧችሁ አስታወሻዎቻችሁ ናቸው። ሲቀጥል ደግሞስ የጥንካሬ ማንነት ቶሎ ቶሎ የሚያላብሷችሁ ሰዎች ናቸው። ስትሬንግዝን ያላብሷችኋል። አቤት አስታዋሽ ናቸው። ሲቀጥልስ፣ እነዚህ ሰዎች ማስታወቂያ ናቸው፣ ማስታወሻ ናቸው። በዚህ በኩል ሲመታ ለመጽሐፍ ይሄኛውን ስጠው ሲል ቆመ ተቀጥቀጥ አይደለም ሰው በዚህ ሲመጣ ይሄኛውን ሳይድ ይዘሄድ ነው ጌታ ይባርክ ብላ አንተ በዚህ በኩል እንድትሄድ ነው እንጂ እንድትበደው። መጽሐፍ ሲናገር ምንድን ነው? አሮጌውን ሰው አስወግዳቸው፣ አዲሱን ሰው ልበሱታል። የቤተ ክርስቲያን የእኛ ችግር ምንድን ነው? አዲሱ ሰው በአሮጌው ሰው ይዝደም እኮ ነው የምናኖረው። አሮጌው ሰው በክፋት ክፋት ይመልሳል። ለተንኮል ተንኮል አለሁ፣ ለስድብ ስድብ አለሁ፣ ለአመጻ አመጻ አለሁ። አሮጌው ሰው ከማናንሽ እኮ ነው ጉድ እናያለው እኮ ነው የሚለው አሮጌው ሰው። አዲሱ ሰው ግን ከማን ንሻ አይልም። ከማንም ሳይወዳደር ከማንም እንደሚበልጥ ያውቃል። ያለ ውድድር የረታበት ህይወት ነው አዲሱ ሰው። በአሮጌው ሰው አሮጌው ሰው ዊዝደም አዲሱን ሰው ፈንክሽን አናረገውም። እኛ ክርስቲያኖች የተሸነፍለትን ነው ያሸነፍ ነው ያሸነፍን ደግሞ ትክክል የሆነ ቃል ነው የተሳሳተ ነው። የተሳሳተን ቃል ነው ትክክል የሆነው ምን ነው። ይገርመኛል። ምን ይገርማል አትሉኝም? ምን ይገርማ አልበሉኛ? ታምራት ላይ ስታሰር ተገርፌያለሁ፣ ስታሰር ተደብድቤያለሁ፣ ተሰቃይቻለሁ፣ ምናምን አለ። አሳሪው ወደ ጌታ ሄዶ ታሳሪው አሜሪካ አለሁ ማየማ ዲዲስኒ ሜከር መሆን ይችላል የፍጻሜ ሰራተኛ ሰማይ እንጂ ስልጣን ያለው እንኳን አንተን ፍፃሜ እንዲጠርማ የማድረግ አይችልም። መለኮት ነገርየውን ሲያዞረው ዓለም እንደ ካርታ ነው ምዞረኩ ይላችሁ። የፍጻሜያችን ሰራተኛ ሰማይ እንደሆነ ከገባችሁ ትግል አቁማችሁ በተሰመረላችሁ መስመር በመልካምነት ነው የምትሄዱት። ክፉ ላደረገባችሁ ክፉ አታረጉበትም። የተዘጋጀላችሁን የክብር ልቅ ሊቀማችሁ አይችልም። ለዚህ እኮ ነው የሚገርም፣ ስመጣ ወደዚህ ቤት ማለት ነው በልቤ የመጣው ቃል ንጉስ ለሚወደው እንዲደረግለታል የሚል ቃል፣ የተለመደ እንኳን ቢመስልም ለእኔ ግን ያልተለመደ ነው። የአምላኬ ቃል በየለቱ አዲስ ስለሆነ፣ ሃማ በንጉሥ ዘንድ ታዋቂ ስለሆነ ሃማ በወቅቱ የመንግስት አቅምና አንዳንድ አደረጃጀቶችን ኔትወርኮችን ስለሚያቅ፣ ያንም ምስኪን በረንዳ ላይ አዳሪ ምስኪን ምጻተኛና የተጠቃ መርደቅ ይወሰድ እንደነጋ ዴስቲኒውን ሁሉ ጨርሷል እኮ አዋርዶ ሊገለው ስልጣን ያለው ሰው ያንተ የፍጻሜ ሠራተኛ አይደለም። ገንዘብ ያለው ዘመን። አበሻ ሲተርት ምንድን ቀን የሰጠው ቅል ድንጋይ ይሰብራል አሉ። ይሄ አበሻ ተረት ነው፣ የአበሻ ተረት ነው። አይሰራም። ንጉሥ ሌሊት እንቅልፉን አጣ እኮ። ማን ነው እንቅልፍ ሰጪ? ማን ነው? ሰው እንቅልፍን ማን ይሰራል? እግዚአብሔር እኮ ነው የእንቅልፍ ሰራተኛ ቲ የእንቅልፉን ቧንቧ ቆለፈበት እግዚአብሔር። ሰውየው እንደለመደው እያንኮራፋ አይተኛም። ሰውየው እንደለመደው እያንኮራፋ አይተኛም። ቆለፈበት፣ እንቅልፍ አጣ። ፋይል ሲያገላበጥ የመርዶክዮስ ኬዝ ተገኘ። ይሄ ነው ሰው የምን ተደርጎለታል አለ። ወዳጆቼ ያለቀ ስራ አንደኛው ደቂቃ የባከነ ደቂቃ የምትሉት የመጨረሻው ሰዓት እንኳን ቢሆን አቤት! የባከነ ሰዓት እንኳን ቢሆን ግብ ግባችሁ፣ ጦርነታችሁ፣ ውጊያችሁ፣ ትግላችሁ ከሰጣችሁ ላይ ነጥቃችሁ። በመሰረቱ አንድ ነገር ነገራችኋለሁ እንዳትረሱ። ሰይጣን ያለ ፕሮሲጀር የሚሰጣችሁ ስለሚቀበላችሁ ነው። ጌታ ግን በፕሮሲጀር የሚሰጣችሁ ከሰጣችሁ በኋላ ስለማይቀበላችሁ እግዚአብሔር አንዴ ከሰጣ ላይቀበልን ስለሚሰጥን ስለሚሰጥ በፕሮሲጀር በአፔንድዳውን ዳውን በብዙ ስቃይ ውስጥ ይሰጣል። ሰይጣን ግን ሰቶክ እንደሚቀበልን ስለሚያቅ ዞሮ ዞሮ ባዶ ሆነና እንደሚያደርግ ስለሚያቅ ሂደቱን ሳጠብቅ ይሰጣል። ክርስቲያን አማኝ እንዲገባው የሚፈለገው ጉዳይ አንድ ጉዳይ ነው። ሁልጊዜ ክፉን በክፉ ከማሸነፍ ይልቅ መሰረቱ የቂመኛ ሰዎች ተንኮል ያለባቸው ሰዎች ታውቃላችሁ፣ የአይን ችግር የማየት ችግር ያጋጥማቸዋል። ለምሳሌ ይቅርታ አለማድረግ አይነ ስውር ያደርጋል። አቤት፣ አይነ ስውር ያደርጋል። ደግነት እምትኖሩለት ህይወት ለመጠቀም የምትሰሩበት ጨዋታ ሳይሆን የእናንተ ማንነት ሆኖ አንድ ሰውዬ በእሳት እየተቃጠለ ያለ እባብ አየ። ሊያወጣው ሲሞክር ነደፈው ጣለውና በእንጨት እንደገና አወጣው። እየነደፈ ለምን ታወጣዋለህ ሲለው መንደፍ እሱ ኔቸሩ ነው፣ ማዳን እኔ ኔቸር። መንደፍ መንደፍ እሱ ባህሪው ነው። እባብ ቢለሰልስም ይነድፈሃል። ሲወድህም ሲጠላም ይጠመጠምብሃል። ተጠምጥሞብሃል ማለት ወደዋል ማለት አይደለም። ግን እሳ ግን እሳ የተፈጠርክበት ባህሪ መርዝ ከሌለውስ ውስጥ ስላልተናደርክ አይደለም ያልተናደፍከው፣ ስላልተጎዳ አይደለም ያልተናደፍከው፣ ሜዲን ውስጡ መርዝ ስለሌለ፣ እንጂ መርዝ ያለው መርዙን ማዋጣት ይችላል። ክፋት ያለው ክፋቱ ማዋጣት ይችላል። ብልሃተኛ ሐኪሞች ደግሞ የእባቡን መርዝ ይዘው መድኃኒት ያደርጉታል። ስለዚህ በዚህ ዓመት የፍጻሜያችሁ ሰራተኛ መለኮት ስለሆነ ክፉን በክፉ ሳትመልሱ መልሱ፣ መጥፎን በመጥፎ ሳትመልሱ መልሱ፣ አመፅን በአመፃ ሳትመልሱ መልሱ። በመልካምነትና በደግነት በእግዚአብሔር ቤት የመኖር ሕይወትን ከተለማመዳችሁ እንደናንተም የሚሳካለት ሰው የለም።